ቀጠሮ አሲሲ ምናምን ነገር እዚህ ቢሎ ለመምረጥ ምናምን ተዘጋጅተው ቀኑ ደርሶ አልሄድም፣ ምን ማለት ነው? ሙሽራዋ ሩታዬ ዱባይ አልሄድም ብላ የአብርሃን ቅስም ስብርብር አወጣችው ማለት ነው። ሰባበረችው ማለት ነው። እረ፣ ሩታዬ ነፍስሻ አይማርም ነብስሽ አይማርም። እውነቴ ነው ምልሽ። ልጁ እኮ አሳበደሽው። አረ ምን ልጁ ብቻ እኛንም ጭምር ወገባችንም፣ ከረከሳችንም፣ ጭንቅላታችንም እንዱ በጅምላ እኮ ነው ስብርብር ያለው ማለት ነው። ለማንኛውም በስንት መከራና በስንት ስቃይ እንደነገርኳችሁ እናት እንደቀረችበት ልጅ በርበሩ ስናይ ለነበረን ስለመጣችሁልን እጅግ በጣም አድርገን ከልብ እናመሰግናለን። እውነቴ ነው ምላችሁ። አያችሁ አይደለ? ቬሎ ለመምረጥ ቀጠሮ ላይ ነበረን አለ ማለት ነው። የዛሬ ግምቴ ትክክል ነበረ፣ አይቀለም አንቺስ ሺህ ዓመት ኑሪ። እኔን ራሴን ካልመረቁት ማን ይመርቅልኛል? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ አሰላም አሌይኩም ወረሀመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አለ ሀብዛሌ ላላፊ እየወዳችኋለሁ ለቤቴ ወደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። ዋላ ያክብርልኝ። እንግዲህ ተመልሼ ተመላልሼ ተመልሼ ተመላልሼ በቀን ስንት ጊዜ መጣሁባችሁ። አሁን ምንም ማረግ አይቻልም። ዚስ ማይ ወሬ ኢኖ አንደርስታንድ ወሬ የወሬ ጥማት እንደው ባፍጢሙ እኮ ድፍት የማዳም ስራ በዚህ በኩል ያዳፋኛል፣ በዚህ በኩል ደግሞ ይሄኔ የራሴ አው የግሌ ወሬ እንደዚህ በአፍጢሜ ድፍትፍት ሊያደርገኝ ነው ማለት ነው፣ ሊያከረባበተኝ። ምንም ማድረግ አይቻልም። ታዲያ እንደዚህ እየተከረባበት ሁላችሁ ደግሞ እንደ እንዳሰለችው ላይክ አድርኩ። ሰብስክራይብ ያላደረጋችሁ ደግሞ ቀለምዬ አይዞሽ፣ በርቺልኝ፣ የማዳን ቀመምዬ እያላችሁ እያበረታታችሁ ሰብስክራይብ አድርጉኝ። ምን ችግር አለበት? እን ዚስ ማይ ኖ ፌመስ። እንደ ፌመስ ካልሆንኩ ሰብስክራይብ አልደረግም። እንደ አድርኩ ለማንኛውም፣ ዛሬ ቅስም ሰባሪ፣ ጭንቅላት አናዋጭ፣ ከረከስ ሰባሪ ወገብ ስብርብር የሚያደርግ ፕራንክ ይዛ መጣ ነበረ ማ ሩታዬ ንግስቷ ሙሽራዋ ማለት ነው። ምንድን ነው ዱባይ አሌድም ዱባይ አሌድም ብላ ያሸብር። ዛሬ እውነት ነው የምላችሁ አሸበረችው። አንተ ብቻ ነህ እንደ ስታሸብር የምትኖረው። አንዳንድ ጊዜ ለመሸበር ሞክር እንጂ። እኛ ስንት ጊዜ ስታሸብረን ኖረሃል። ዛሬ ብቻ ብትሸበር ለሰላሳ ደቂቃ ምን አለበት ማለት ነው። ጎሽ ሩታ እንኳንም አሸበርሽ ይሁን፣ ልሞትልሽ። ግን እኮ ሙሽራ ነው፣ እናትዋ እንዲሁ ሙሽራ እኮ ነው። ሙሽራ እኮ እውነት ነው የምልሽ ደገፍ ያደረጉታል እንጂ ቅስሙን አይሰብሩትም። እኔ ልሞትልሽ፣ እናትዋ። እናም ዛሬ እንግዲህ በደንብ አድርጋ በፕራንክ አናውጠዋለች ማለት ነው። ጋሻዋ መከታዋ እንትና ይሳቅን ይዛ መጥታ ማለት ነው። ኧረ ይሳቅ ያንተ ግፍ እኮ ከዚህ በፊት ስታንጨረጭረው፣ ዛሬ ደግሞ ምን አለው? ተበሳጭቶ። አብርሃም ብዙ ጊዜ ሲናደድ እኔ ራሴን ያመኛል ይላል ማለት ነው። እኔ በንዴት ታመንኩኝ ተውኝ ሲል ችግር የለውም ኮፊ ትጥጣለ እንዴ? ስንት ወጪ ነው የተወጣበት የዱባይ ሰርግ ማለት ነው። ትቀልዳለህ እንዴ እኔ አልሄድም ብትለው ሩታዬ፣ የያዘው ህመም የጭቅላት ህመም በኮፊ የሚለቅ ነው እናቴ። በዶክተር በአስራ ሁለት በስፔሻል ዶክተር እራሱ አይለቅም። ትቀልዳለ እንዴ? ለዛውንም በኮፊ ማለት ነው። በሀያ ብርና በሰላሳ ብር ኮፊ እናቴ መቶ ሺህ ብርና ሁለት መቶ ሺህ ብር ከፍሎ ራሱ እውነቴ ነው ምልህ ስፔሻል ዶክተሮች ቢያዩት ራሱ የሚለቀው አይደለም። ለማንኛውም ይሁን ግድ የለም አብርሽዬ፣ እኛም ስታሸብረን ኖረሃል። ዛሬ ብቻ ሩታዬ፣ ንግሥቷ፣ ሙሽራዋ ስላሸበረችን ብዙም አትሸበር። ለማንኛውም ማለት ነው። በጣም ደስ ብሎኛል ስለመጣችሁ እውነቴን ነው። ገበያ የቀረችበት ገበያ ላይ የቀረችበት እናቴ መሰለን። እንዲሁ እኮ ደጅ ደች እንዲሁ ደጅ ደች፣ ጓሮ ጓሮ፣ ፊት ለፊት እያየን ብዙዎቻችን እንዲሁ ተጨንቀጥ ተጠበል ነበረ። እኔ ልሞትላችሁ እና በብዙ መከራና በብዙ ስቃይ ስለመጣችሁልን አብርሺና ሩታዬ ዬ እንኳን ደህና መጣችሁ። ንጉሡና ንግስቲቱ ማለት ነው እንደ ሙሽራው። አቤት እናቴ ግርማ ሞገስ ዛሬ ስናቴ ግርማ ሞገሳቸው እንዲሁ ደስ ይል ነበር። ግን ያው ፕራንኩ ካደረገች በኋላ ሩታዬ ግን ትንሽ ደንገጥ ብላለች። ምክንያቱም የአብርሽ መልስ አስደንግጧታል ማለት ነው። እኔ ከሰው እንድታንሽብኝ አልፈልግም ከሰው ጋር ከሰው እንዳታንሽብኝ እኮ ነው፣ እየተጨናነቅኩ ይሄ ሁሉ ማድረግልሽ አንቺ እንድትደሰች ብዬ ነው ብሎ ሲናገራት፣ እንግዲህ በአብርሃም ይሄ ነገር አልጠበቀችም ነበረ። ፕራንኮ ካደረገች በኋላ እውነት ለመናገር ደንግጣለች ማለት ነው። ጎሽ ጀግና ነው። የጋሽዬ ጀግና ማለት ነው። የጋሽዬ ጀግና ሚስቱን ከማንም እንድታንስበት አይፈልግም። አዎ፣ ዛሬ አምስት ቀን ቀርቶታል ወገን። አምስት ቀን ወይ ቅዳሜ ወይ እሁድ ነው የምንበረው ብለዋል ማለት ነው። ቅዳሜና እሁድ መቼም እ በጉጉት ነው የምንጠብቀው ማለት ነው። ያ ማለት ወይ እሁድ ወይ ሰኞ ሰርጉ ነው ማለት ነው። በጉጉት በጉጉት እንጠብቀዋለን ማለት ነው። እውነቴን ነው የምላችሁ። አሁን ከዚህ በኋላ እንግዲህ አብርሃም መልስ መልስላት አለው ፕራንኩ መልስ መልስላት አለው በቀላት አለው ብለህ ደግሞ ሌላ ችግር እንዳታመጣብን እኔ ልሙትላችሁ እናንተ ትናንትና ዛሬ አምስት ሴቶች ጋር ደውዬ ስለ አብርሃም ጠይቄ ብዙ ነገር ብለውኛል ብያችሁ ነበር አይደለም እስክሪፕት እያነበቡ ነው እያሉኝ ነበረ። ግማሾቹ ምን ያንጦልጡልሻል፣ አንቺ ዘረጡ፣ ዝርጥርጥ እያሉኝ ነበረ። እኔ ግን አይደለም እስክሪፕት እያነበቡ ሳይሆን የቬሎና የሱፍ መረጣ እንዲሁም ደግሞ ሻንጣቸው እያስተካከሉ ነው ብዬ ተከራክሬ ያለው የእኔ ነው እውነት ወይስ የነሱ ነው ብያቸው ነበረ። ብዙዎቻችሁ አረቀለም የአንቺ መልስ ነው ትክክል ብላችሁ ነበረ። ነገር ግን እውነት ነው ተሳክቶልኛል። እንደ አብርሃም ሲናገርም ሰምታችኋል፣ ሩታዬም ስትናገር ሰምታችኋል ማለት ማለት ነው። አብርሺ ነጌ ቀጠሮ ሲዤ ቬሎን ላስመርጥ ነበር እንዴት እንደዚህ አይነት ተቀጣጥረን አሌድንም ትይኛለሽ እያለ ነበረ ማለት ነው። ሩታዬም ብዙ ዝግጅት እያደረግን ነበረ፣ አንዳንድ ያልተስተካከሉ ነገሮች እያስተካከልን ነበር ብላለች ማለት ነው። ያ ማለት ቀለሟ ጀግና የእኔ ሀሳብ ትክክል ነው ማለት ነው። ምድረ ዘረጡና ዝርጥርጥ እኔ ልታሳስቱ እየፈለጋችሁ ስክሪፕት እያነበቡ ነው ተጽፎ የተሰጣቸው እስክሪፕት ሊያነቡ ነው ያላችሁ፣ ደህና ናችሁ? እንዴት ናችሁ? ለነገሩ ይብላይ ለእናንተ እኔስ ደውዬ እንደው እንትን ያልኳቸው የጠየቅኳችሁ የማዳም ስራ እንድጨርስባችሁ ነው። አሁ ምንም ማድረግ አይቻልም። የማዳም ሰሃን ሳጥብ ሳጥብ ላአውራችሁ ፈልጌ ነው እንጂ እውነት ስለነሱ ልጠይቃችሁ አይደለም። አንዳንዶቻችሁ ደግሞ ስራ ተሽኮነ የደወልሽ ያላችሁኝ ያላችሁ ስራ አጥቼ አይደለም እኔ ልሞትላችሁ። የስራ ስራ ነፍ ነበረ የማዳም የበላችበት ማዳም ልጆች የበሉበት ሳህን ሳጥብ ሳጥብ እንደው ጊዜን የምጨርስበት ማለት የምደበርበት ሳጣ ደወልኩኝና ከዛ ስለ አብርሃም ነገር አሳስቦ ይሆናል ስለ አብርሃምና ስለ ሩታ ጉዳይ ስላቸው እናቴ የባጡ የቆጡ የዛ የደርግ ጊዜ እና የአፄ ምኒልክ ጊዜ የኢህአዲግ ጊዜ፣ ቅንጅት ጊዜ፣ የዛ ዘመን ሳይቀር ነው የነገሩኝ ማለት ነው። እሺ ምን ይሁን፣ ከስጋው እስከ መረቁ ድረስ ማለት ነው። ነገር ግን ይሄ ሁሉ ይሄ ሁሉ ከሰማኋቸው በኋላ ኧረ አይሆንም እናንተ አይሆንም፣ እነሱ ሻንጣ እያስተካከሉ ነው፣ ቬሎ እየመረጡ ነው ብዬ ነበረ። ብዙዎቻችሁ ቀለሟ አንቺ ያሰብሽው ነው የሚሆነው ብላችሁ ነበረ። እንኳን ደስ አላችሁ። ቀለሟ አንቺ ያሰብሽው ነው ላላችሁኝ ማለት ነው። ለማንኛውም ለማንኛውም በአብርሃም እና በሮታ ስትጨነቁ የነበራችሁ እንኳን ደስ አላችሁ። ዛሬ መጥተዋል፣ ይኸው ሸብረቅ እያደረጉ ነው ማለት ነው። ጉዞዋቸው የዱባይ ጉዞዋቸው እንግዲህ ወይ ቅዳሜ ወይ እሑድ ብለዋል ማለት ነው። ሁላችንም በጉጉት እንጠብቃቸው። መልካም ጉዞ፣ መልካም ሰርግ፣ መልካም ጋብቻ ብቻ ብያለው ለአብርሽና ለሮታ ማለት ነው። በተረፈ እወዳችኋለሁ ውዶቼ፣ ውድ የሀገሬ ልጆች አበረታቱኝ። አንቺ ዘረጡ ዝርጥርጥ የምትሉኝ ደግሞ እኔን አትስደቡኝ። እኔ እናንተ ስሰድብ ደስ ሚለኝ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ አላህ ያብዛልኝ። በያላችሁበት አላህ ይጠብቃችሁ ባይ